ከኢትዮጵያ ሕዝብ 3.5 በመቶ የሚሆኑት በኩላሊ ህመም መጠቃቱ ተነግሯል። አሁን ላይ ተላላፊ ያልሆኑ በሽታዎች መካከል አንዱ በሆነው ስር በሰደደው የኩላሊ ህመም እየተጠቁ ያሉ ዜጎች ቁጥር እየጨመረ መምጣቱን የጤና ሚኒስትር አስታውቋል። በሚኒስትሩ ተላላፊ ያልሆኑ በሽታዎችና ከአእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊት አየለ ለብስራት ራዲዮና ቴሌቪዥን እንደተናገሩት በኩላሊት ህመም ምክንያት በዓለም ላይ ከ100 ሺህ ሰዎች መካከል 24ቱ ለህልፈት ይዳረጋሉ። አያይዘውም በፈረንጆቹ በ2015 ላይ በወጣው ጥናት መሰረት በኢትዮጵያ 35 በመቶ የሚሆነው የህብረተሰብ ክፍል በኩላሊት ህመም እንደተጠቃም ያሳያል። ከኩላሊት ህመም አጋላጭ መንስኤ ጋር በተያያዘ አሁኑ ላይ በቂ ማድረጃ እንዲኖር ጥናት የተደረገ እንደሚገኝ ገልጸው፣ ጥናቱ ሲጠናቀቅ በበሽታው የተያዙ ዜጎች ቁጥር ከዚህም ሊልቅ እንደሚችል አመላክተዋል። የኑሮ ዘይቤ መቀየር በተለይም ከፋብሪካ ታሽገው የሚወጡ ምግቦችን አዘውትሮ የመመገብ ልማድ መኖር በርካታ ዜጎችን ስር ለሰደደ የኩላሊት ህመም ተጋላጭ እንዲሆኑ አድርጓቸዋል። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ የሆኑት ዶክተር ህይወት ሰለሞን በበኩላቸው በመላው ዓለም የኩላሊት ቀን እየተከበረ መሆኑን ገልጸው በጥቁር አንበሳ ሆስፒታል ናም በሌሎችም ቦታዎች ነጻ ምርመራና የግንዛቤ መፍጠር ስራዎችም የተሰሩ እንደሚገኙ ተናግረዋል። የኩላሊት ህመም አጋላጭ መንስኤዎች የእድሜ መግፋት፣ የአልኮ መጠጥን አብዝቶ መጠቀም፣ ከደም ግፊት፣ ከልብ ከስኳር መጠን መጨመር እንዲሁም ከደም ስር ቧንቧዎች ጋር ተያያዥነት ያላቸው በሽታዎች ኩላሊት ላይ ጫና እንደሚያሳድሩ አስረድተዋል። የኩላሊት ህመምን ጨምሮ ሌሎችም ተላላፊ ያልሆኑ በሽታዎችን ለመከላከል ከአመጋገብ ጋር ተያይዞ ከፍተኛ የጨው መጠንን መቀነስ፣ የስኳርና ቅባት መጠንን ማስተካከል ብሎም የአካል ብቃት እንቅስቃሴን ማድረግ እንደሚገባም አብራርተዋል። የኩላሊት ህመም ሕክምና ያለው በመሆኑም በቀላሉ በጤና ጣቢያዎች ላይ ምርመራ በማድረግ ሰዎችን ለከፋ ህመም ከመጋለጣቸው በፊት የኩላሊታቸውን ደህንነት ማወቅ ይችላሉ ብለዋል። መረጃው የቅድስ ደጀኔ ነው። የወለደቻትን ህፃን ባዶ ቤት ውስጥ አስቀምጠት የተሰወረችው ተማሪ በእስራት ተቀጣለች። በምዕራብ ሸዋ ዞን ጨሊያ ወረዳ ጌዶ ከተማ ዜሮ አንድ ቀበሌ ውስጥ ሳትፈልግ ፈልግ ተገዳ በመደፈር ምክንያት የወለደቻትን ህፃን ባዶ ቤት ውስጥ ጥላ በመሰወር በጉንዳን ያስወረረችው ተማሪ በእስራት መቀጣቷ ተገልጿል። ከምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት የተገኘው መረጃ እንደሚያመላክተው ተከሳሿ ተማሪ በጌዶ ከተማ ቤት ተከራይታ በመማር ላይ ሳለች ባልታሰበ መንገድ የመደፈር ጥቃት እንደተፈጸመባት ተገልጿል። በዚህም የተነሳ ተማሪዋ ከጊዜያት በኋላ መጸነቷን ያረጋገጠች ሲሆን እንዳይታወቅባትም ከቤተሰብ ተሸሽጋ ከቆየች በኋላ የካቲት 15 ቀን 2017 ዓ ም ሴት ልጅን መውለዷ ተገልጿል። የወለደቻትን ህጻን በአድቤት ውስጥ ጥላት የሰወረችው ህጻኗ በጉንዳን በመበላቷ ባሰማችው ጩኸት ፖሊስ ከአካባቢዎቹ ሰዎች በደረሰው ጥቆማ ህፃኗን ወደ ግዲ ጤና ጣቢያ ልኮ በጥሩ ሁኔታ ላይ እንደምትገኝ ተገልጿል። ፖሊስም ተማሪዋን ተከታትሎ በቁጥጥር ስር በመዋል ባደረገው የምርመራ ያለ ፍላጎታ በመውለዷ የተነሳ ድርጊቱን መፈጸሟን ለፖሊስ በሰጠችው ቃል አረጋግጣለች። ፖሊስም የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቤ ህግ የላከ ሲሆን አቃቤ ህግም ህጻን ልጅን መወልዶ በመጣል ወንጀል ክስ መስርቶባታል። ክሱን የተመለከተው የጨሊያ ወረዳ ፍርድ ቤትም ሳትፈልግ በአስገዳጅነት ሁኔታ መውለዷንናም ለማሳደግም አቅሙ ስለሌላት በተፈጠረባት ጭንቀት ይህንን ድርጊት ለመፈጸም መገደዷን እንደ ማቅለያ በመውሰድ በስምንት ወር ቀላል እስራት እንድትቀጣም ወስኖባታል። ህጻኗ በጥሩ ሁኔታ ላይ እንደምት ገኝ የተነገረ ሲሆን በሚመለከተው አካል በኩል የጉዲ ፈቻ ህግን በጠበቀ መንገድ ለአሳዳጊ ድርጅት እንድትሰጥም ብስራት ራዲዮና ቴሌቪዥን ከምዕራብ ሸዋ ዞን ፖሊስ ዋና መስሪያ ቤት የኮሚኒኬሽን ጽሕፈት ቤት ያገኘው መረጃ ያመላክታል። በተያያዘ ዜና በምዕራብ ሸዋ ዞን ጅባት ወረዳ ሸነን 01 ቀበሌ ውስጥም የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት መቀጣቱን የዞኑ ፖሊስ ዋና መምሪያ ገልጿል። ተከሳሽ ደበበ ጨምዶ የተባለው ግለሰብ እማወራ በሆነችውን ግለሰብ ላይ ጉልበትን በመጠቀም ጥቃት በማድረሱ በቀረበበት ክስ ፖሊስ አስፈላጊውን መረጃ በበቂ ሁኔታ አጣርቶ ለአቃቢ ግልኳል። ክሱን የተመለከተው የጅባት ወረዳ ፍርድ ቤት ተከሳሹ ጥፋተኛ ሆኖ በመገኘቱ በስድስት ዓመት እስራት እንዲቀጣ ወስኖበታል። መረጃው የመባ ወርቅነህ ነው። ትራምፕ ከአውሮፓ ህብረት ሀገራት የሚመጡ የአልኮል ምርቶች ላይ ሁለት መቶ በመቶኛ ታሪፍ እንደሚጥሉ ዛቱ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተባባሰ ባለው የንግድ ጦርነት ከአውሮፓ ህብረት ወደ አሜሪካ በሚመጣ ማንኛውም የአልኮል ምርት ላይ ሁለት መቶ በመቶኛ ቀረጥ እንደሚጣል ዝተዋል። ትራምፕ ወደ አሜሪካ በሚገቡ የሁሉም የብረትና የአልሙኒየም ምርቶች ላይ የጣሉትን ታሪፍ ለመቀበል የአውሮፓ ህብረት የምንወስደው እርምጃ 50 በመቶ ታክስ ለመጣል ወስኗል። የአሜሪካው ፕሬዝዳንት የአውሮፓ ህብረት በአሜሪካ ዊስኪ ላይ የጣለውን አስነዋሪ ቀረጥ በአስቸኳይ እንዲያነሳ በመጠየቅ ህብረቱን ጠላትና ተሳዳቢ ነው እንዲሁም ከዩናይትድ ስቴትስ ለመጠቀም ብቻ እየተመሰረተ ነው ሲሉም ጠርተውታል። የአውሮፓ ህብረት ኮሚሽን ቃል አቀባይ የምስክር ስለ ሁኔታው ለመወያየትም በአሜሪካና በአውሮፓ ህብረት መካከል የምክክር መድረክ የተዘጋጀም ነው ብለዋል። የንግድ ኮሚሽነሩ ማሮሽ ከትራምፕ የቅርብ ጊዜያት ስጋት በኋላ ከአሜሪካ አቻዎቻቸው ጋር ተገናኝተናል ሲሉም አረጋግጠዋል። ገቢዎቻችን ያናወጠ እናም ዩናይትድ ስቴትስን ጨምሮ በርካታ የዓለም ሀገራት በኢኮኖሚው ናም በተጠቃሚዎች ላይ ተጽዕኖ እያሳደረ የሚገኘው የንግድ ጦርነት ሌላ መባባስን አሳይቷል። የአውሮፓ የወይን ኢንዱስትሪን የሚወክለው ኮሚቴ የሮፔን ዴስ ኢንተርፕራይዝ ሲዝን እንዳለው የአውሮፓ በየአመቱ ከ4.89 ቢሊዮን የአሜሪካን ዳላር በላይ የወይን ምርት ወደ አሜሪካም ትልካለች ብሏል። የቡድኑ ዋና ጸሐፊ ኢግናሲዮ ሳንቼዝ ሬካርቴ፣ ትራምፕ ዛቻዎቻቸውን ተግባራዊ ካደረጉ ገበያውን ያወድማሉ፣ ይህም በሺዎች የሚቆጠሩ ሰዎችን ከስራ እንዲፈናቀሉ ያስገድዳል ሲሉም ተደምጧል። ይህንን ሁሉ የወይን ምርት ለመሸጥ ሌላ አማራጭ የለም፣ ማለትም ሁለቱ ወገኖች ወይንን ከዚህ የንግድ ጦርነት እንዲያደኑም ተማጽነዋል። የሰሞኑ ግጭት የተከሰተው አዲስ የአሜሪካ ታሪፍ በብረትና በአልሙኒየም ላይ ሮብለት ተግባራዊ ከሆነ በኋላ ወደ ሀገር ውስጥ የሚገቡትን ብረቶች 25 በመቶ ቀረጥ በመጣሉ ነው። ዩናይትድ ስቴትስም ቀደም ሲል አውሮፓ ህብረትና ካናዳን ጨምሮ በአንዳንድ ሀገራት ሲሰጥ የነበረውን ቀረጥ ነጻ መደረጉም ቆሟል። የአሜሪካ ታላላቅ የንግድ አጋሮች የሆኑት ካናዳና አውሮፓ አዲሶቹን ታክሶች ፍትሀዊ አይደሉም ማለትም በተለያዩ የአሜሪካ ምርቶች ላይ የአጸፋ ታሪፍን ጥለዋል። የአውሮፓ ህብረት የጣለው ታሪፍ ከኤፕሪል አንድ ጀምሮ ተግባራዊ ይሆናል ተብሎም ይጠበቃል። ከውዝግቡ በኋላ በአውሮፓ ህብረት የውስጥ ሽያጭ በሀያ በመቶም ቀንሷል።